ካርል ዩንግ እንደሚለው ይህ ጊዜ የሚመጣው አርባ አመት ሲሞላ ነው። እንግዳ ይመስላል። በእርግጥም እንግዳ ነው። የተማርከው ይህንን አይደለም። ምክንያቱም ማህበረሰቡ ያልተሟላ ታሪክ ሽጦልሃል። ታሪክ ታዛዥ፣ ተገዢ ከሚጠበቅብህ ጋር የተጣጣመ እንድትሆን የሚያስር ነው። ከሁሉም የከፈው ደግሞ እያንዳንዱን ቃል ማመን ነው። ወጣትነት የህልውና ከፍተኛ ነጥብ እንደሆነ ከሰላሳ ዓመት በኋላ ማሽቆልቆል እንደሚጀምር አርባ ዓመት ሲሞላ ብዙ የሚሰሩ ነገሮች እንደማይኖሩ ነግረውሃል። ውሸት ነው። እውነተኛው ህይወት የሚጀምሮ ወጣት ስትሆን ደንቦችን ስትከተልና ለመስማማት ስትጥር አይደለም። እውነተኛ ህይወት የሚጀምሮ እስካሁን የገነባኸውን ነገር ሁሉ የሌሎች ሰዎችን የሚጠብቁትን ብቻ እንደሚያንጸባርቅ ስትገነዘብ ነው። ካርል ዩንግ እንደሚለው ይህ ጊዜ የሚመጣው አርባ ዓመት ሲሞላ ነው። እንግዳ ይመስላል። በእርግጥም እንግዳ ነው። የተማርከው ይሄንን አይደለም። ምክንያቱም የመጀመሪያዎቹ አርባ ዓመታት የልምድ የእውቀትና የስኬት ክምችቶች እንጂ ሙሉ በሙሉ ያንተ እንዳልሆነ ማንም አይነግርህም። ለአራት አስርት ዓመታት አንድ ሰው ለመሆን ተለማምደሃል። በተቋቋሙ ደንቦች ለመስማማት ተዘጋጅተሃል። ከዚህም አርባ ዓመት ሲሞላ የሆነ ነገር ውስጥ መስበር ይጀምራል። ቀስ በቀስ ትርጉም የሰጣቸው ነገሮች ማፍራት ይጀምራሉ። የነሱ ነገሮች ከእንግዲህ ያስደስቱ የናፈካቸው ሽልማቶች ባዶ ሆኖ ይሰማዋል። ራስን መጠየቅ ትጀምራለህ። ይህ ሁሉ እውነት ነውን? ማንም በማይመለከትበት ጊዜ ማን ነኝ? የማደርገው ምን ያህሉ በእውነት የኔ ነው? እና እነዚህ ማንም የማይነግሩ ክፍሎች ይመጣሉ። ይህ የህይወት በጣም አስፈላጊ ጊዜ ነው። መነቃቃት፣ የግለሰባዊ ሂደት መጀመሪያ ነው። ካርል ዩንግ በጭካኔ ግልጽነትን ገልጾታል። በህይወታችን የመጀመሪያው ዓመታት ማንነታችንን በመውጫው ግምቶች ላይ እንገነባለን። ልጆች፣ ተማሪዎች፣ ባለሙያዎች፣ ወላጆች፣ የትዳር ጓደኞች ነን። ግን እራሳችን ን የምንሆነው በጣም አልፎ አልፎ ነው። እንስማማለን፣ እናሸንፋለን፣ በተጫኑብን ጭነቶች ውስጥ እንገባለን። ከዚያም ግማሽ መንገድ ላይ ስንደርስ የሁሉም ጭምብሎች ክብደት ሊቋቋሙ የማይችል ሲሆን መነቃቃት እንጀምራለን። እናም በጣም ያስፈራል። ምክንያቱም እውነት ነው ብለን ያመነው ነገር ሁሉ መጥፋት ይጀምራል ስኬት፣ እውቀት በድንገት ምንም ማረጋገጫ ትርጉም ስለማይሰጡ እናም ገደል ውስጥ ሁለት አማራጭ አለ። አሮጌውን ያዝ፣ መተግበሩን ቀጥል፣ የሚቀጥሉት አርባ ዓመታት በዚያ ጭንብል ኖር፣ ወይንም ሁሉንም ነገር አውልቀ እንደገና ጀምር። ጥቂቶች ለመቀበል የሚፈልጉት እውነት ይሄ ነው። አርባ ዓመት ሳይሞላ ራስን ሳትጠይቅ የገነባው ነገር ሁሉ ውሸት ሊሆን እንደሚችል ሳይሰማ ከደረስክ አሁንም ተኝተሃል ማለት ነው። አብዛኞቹ ሰዎች ተኝተዋል ። አብዛኞቹ ማየትን አይመርጡ። ምንም እንኳን የውሸት ቢሆን መያዝን ይመርጣሉ እውነተኛውን ችላ ብሎት የዕለት ተዕለት ምቾታቸውን ይመርጣሉ። ግን እውነቱን ለመጋፈጥ የሚደፍሩት አስደናቂ ነገር ያገኛሉ፣ ነጻነት። ምክንያቱም ከሚጠብቅህ ነገር መጨነቅ ስታቆም ራስህን ውሎችን መኖር ትጀምራለህ። ያንን መንገድ ለዓመታት ስለሄድክ ብቻ ተመሳሳይ አቅጣጫ መከተል እንዳለብህ ስትገነዘብ ሌላ መምረጥ ትችላለህ። ስኬት ዓለም የሚያጨበጭብልህ ሳይሆን በእውነት የሚያስደስትህ እንደሆነ ስትረዳ በእውነት መኖር ትጀምራለህ። እና እዚህ የማያስደስትህ ጥያቄ ይመጣል። ያሁኑ ህይወት ምን ያህል በእውነት ያንተ ነው? በየቀኑ የምታደርገው ምን ያህል ምንነትህን ያንጸባርቃል? ምን ያህል ሌሎች ሰዎች የሚጠብቁትን የሚያንጸባርቅ ነው? እየኖርክ ነው ወይስ እየተወንክ? እነዚህን ጥያቄዎች ማስወገድ ቀላል ነው። በጣም ጠልቀህ ስትመለከት ወደፊት መሄድ ቀላል ነው። ግን በአንድ ወቅት እውነት ይፈነዳል። በአንድ ወቅት የውሸት ክብደት ሊቋቋሙት የማይችሉት ይሆናል። እናም ያ ጊዜ ሲመጣ ዙሪያህን ስትመለከት የምትከተለው መንገድ ያንተ እንዳልሆነ ስትገነዘም ምን ታደርጋለህ? ቁልፉ ይህ ነው። በአርባ ዓመት ማሽቆል ቆልቆል አይጀምርም፣ አብዮት ይጀምራል። የማንኛውም ነገር መጨረሻ አይደለም፣ የሁሉም ነገር መጀመሪያ ነው። ሰንሰለቶችን የምትሰብርበት፣ ስክሪፕቱን የምትተውበት፣ ከሚጠብቁት ጋር የምትላቀቁበትና የራስን ታሪክ መጽሐፍ የምትጀምርበት ጊዜ ነው። ጥያቄው ትደፍራለህ? ዩንግ ግለሰባዊ ሂደት ብሎታል። እናም አንተ በዚህ እድል ምን ማድረግ እንዳለብህ ትወስናለህ። እናም እዚህ የሚነቁት ከታሰሩት የሚለየው ነገር ይመጣል። ተበድረ በኖርክበት ማንነት እየኖር መገንዘብ ብቻ በቂ አይደለም። በሌሎች በተጻፉ ትዕይንት ተዋናይ እንደሆንክ ማወቅ ብቻ በቂ አይደለም። እውነተኛ ጥያቄ ያንን እውቀትን ምን ታደርጋለህ የሚለው ነው። ምክንያቱም ከዚህ ከባድ ክፍል ይመጣል። አንተ ያለንኮ ማውለቅ ስትጀምር፣ የሚጠብቁትን ማረጋገጫን፣ ላዩን ስኬት ንብርብሮች መቅደድ ስትጀምር መጀመሪያ የሚሰማ እፎይታ አይደለም ባዶነት ነው። አንተ ያለውን ማውለቅ ስትጀምር፣ የሚጠብቅህ የስኬት ንብርብሮች አይደለም፣ መጀመሪያ ይሰማ የነበረው እፎይታም አይደለም ባዶነት ነው። የሚያስፈራ ባዶነት ምክንያቱም ህይወትህን በሙሉ በምታደርገው ነገር፣ በምታሳካው ነገር፣ ሌሎች እንዴት እንደሚያዩ ተገልጸሃል። እናም ያንን ሁሉ ስትተው ምን ይሆናል? ምንም በማይመለከትበት ጊዜ ማነህ የሚለውን በጣም የከፋ ጥያቄ ትጋፈጣለህ። ለዚህ ነው ብዙዎች ስራውን ላለማድረግ የሚመርጡት። የድሮ ማንነታቸው መያዝን ይመርጣሉ። ምንም እንኳን የውሸት ቢሆንም ቢያንስ የለመዱት ነው። የባዶነት ፍርሃት እውነት ነው፣ ጥልቅ ነው፣ ያደናቅፋል። ግን ዩንግ ከማንም በተሻለ የተረ የሚረዳው ነገር አለ ባዶነት መጨረሻ አይደለም፣ መጀመሪያ ነው። አንተ ያለው እንኮን ሁሉ ስታፈስ የራስ ሁሉ ነጸጥ ያለ ጊዜ ወይም ማጣሪያ ስትጋፈጥ ራስን ከመጀመሪያው የመገንባት እድል ይኖረል። ሌሎች በሚጠብቁት ላይ ሳይሆን በእውነት አንተ በእንኳን ላይ የተመሰረተ ማንነት ለመፍጠር እናም እዚህ እውነተኛ ስራ ይጀምራል። እውነተኛ ማንነትን ማግኘት በአንድ ሌሊት የሚሆን ነገር አይደለም። ፈጣን መገለጥ አይደለም። ሂደት ነው፣ የፍለጋ ጉዞ ነው። ሙከራና ስህተትን የማያቋርጥ ግኝት ነው። ግን አንድ መሰረታዊ ነገር መረዳት አለብህ፣ ይህ ሂደት ብቸኛ ነው። ማንም ሊያደርግልህ አይችልም። ማንም መማሪያ ቀመር ወይንም ግልጽ መንገድ አይሰጥህም። ምክንያቱም እውነተኛ ማንነትህን በመጽሐፍ በምክርም፣ በዝንባሌ አይገኝም። የሚገኘው በልምድ በድርጊት፣ ለመሞከር አደጋን ለመጣል፣ ስህተትን ለመስራት፣ እንደገና ለመጀመር በድፍረት ነው። እና እዚህ የጭካኔ ክፍል ይመጣል። ሁሉም ሰው በዚህ ነጥብ ላይ አይደርስም። አብዛኞቹ አያደርጉትም አብዛኞቹ የሚያውቁትን ደህንነት የሚሰጣቸው ምንም እንኳን የውሸት ደህንነት ቢሆንም መያዝን ይቀጥላሉ ምክንያቱም ከሁሉም ነገር ጋር መላቀቅን ከዜሮ መጀመር ያስፈራልና ምክንያቱም ትኩረት ሳያደርጉበት ወደ ውስጥ መመልከት ምቾት አይሰጥም ግን ካደረግ ወደ ባዶነት ለመጥለቅ አንተ ያለውን ኮን ለመተው ማን ልትሆን እንደምችል ያለ ፍርሃት ለመፈለግ ከደፈርክ ዩንግ ሊያስተምረን የሞከረውን እውነት ትረዳለህ። ህይወት የሚጠብቁትን ስለ ማሟላት አይደለም፣ ስለ መፈለግ ነው። እናም አንተ ያለውን ከሆኑ ሁሉ ስታስወግድ ብቻ በእውነት ለመሆን የጣጨኸው መሆን ትጀምራለህ። አሁን እውነተኛ ደስታ ጀምረሃል። አንተ ያለውን ከሆኑ መስበር ስትጀምር፣ የነገርኩን ባዶነት ስትጋፈት፣ ያልተጠበቀ ነገር ይከሰታል። አንድ ጊዜ የምታውቀው አለም ከእንግዲህ ተመሳሳይ እንዳልሆነ ትገነዘባለ። አንድ ጊዜ አስፈላጊ የነበሩ ነገሮች አሁን ቀላል ሆኖ ይታዩሃል። በማለዳው እንድትነሳ ያደረጉ ግቦች አሁን በማይረቡ ሁኔታ ይታዩሃል። አንድ ጊዜ ያደናቀፉ ፍርሃቶች ኃይላቸውን አጥተው ከአይን መጋረጃ ያነሰ ያህል ነው። እናም በድንገት እውነታው እንዳለ ታያለ። ወደ የትም በማያመራው ጎማ ውስጥ እንደታሰሩ ገና ያልተገነዘቡ ሰዎች ባሉበት በሰው ሰራሽ ነገሮች የተሞላ ጥሬ እውነታ ነው። እዚህ ማንም ስለማያስጠነቅቅህ ችግር ይፈጠራል። ስትነቃ ብቻ ይሰማሃል። ምክንያቱም ሌሎች የማያዩትን ታያለ፣ ምክንያቱም በፊት ያልተስተዋለውን ተለዋዋጭ ነገሮችን ትረዳለ። ከሁሉም በላይ ደግሞ በዙሪያ ያሉትን ብዙ ሰዎች ከአንተ ጋር በተመሳሳይ መንገድ ላይ እንዳልሆኑ ትገነዘባለ። ለዩንግ ፍላጎቶች ላይ የተመሰረቱ ጓደኝነት ይፈጠራሉ። የተወሰኑ ሚና በመጫወት ብቻ የነበሩትን ግንኙነቶች ባዶ ሆኖ ይሰማሃል። ጊዜህን የሞሉ ንግግሮች አሁን ጫጫታ ብቻ ይመስላሉ። እናም ብዙዎች ይፈራሉና ወደኋላ ይመለሳሉ። ምንም ብቻውን መስማት አይፈልግም ማንም ለዓመታት ለአስር ዓመታት እንኳን ጥልቅ ግንኙነት ባሌላቸው ሰዎች እንደተከበበ መገንዘብ አይፈልግም። ግን ይህ ሂደት በጣም አስፈላጊ ፈተናዎች አንዱ ነው። አንተ ያለውን እንከን ስታስወግድ ለሐሰተኛ ማንነት ብቻ የነበሩትን ታስወግዳለህ። ጭካኔ የተሞላ ማጣሪያ ነው፣ ግን አስፈላጊ ነው ምክንያቱም ከአዲሱ ማንነት ጋር የማይስማማ ለመተው ስትዳፈር ብቻ ነው በእውነት የሚያስፈልግህ መሳብ ትጀምራለህ ይህ የጉዞ ሁለተኛ ምዕራፍ የሚጀምረው ነው ግለሰባዊነት ሂደት መተው ብቻ ሳይሆን እናም ይህ የሚነቁትን ከግርግር ውስጥ ከሚጠፉት የሚለይ ነው አንዳንዶች እዚህ ነጥብ ላይ ሲደርሱ ተስፋ ይቆርጣሉ ከናፍቆት ጋር ይጣበቃሉ ምናልባትም የተሻሉ ነበሩ የሚለውን ሀሳብ ወደ አይምሯቸው ይመጣል አሁን እንግዳ ሆኖ በሚሰማቸው አለም ውስጥ አሁንም መጥገብ ይችሉ ነበር። ግን ሌሎች በጣም ኃይለኛ የሆኑ ነገር ይገነዘባሉ። አሁን ምን አይነት ህይወት መገንባት እንደሚፈልጉ በንቃት የመምረጥ እድል አላችሁ። አስቡበት። እስካሁን በህይወት ውስጥ ያሉትን ብዙ ነገሮች በውጫዊ ግምቶች ተጽዕኖ ስር በተደረጉ ውሳኔዎች ውጤት ናቸው። ትክክል ስኬታማ፣ ተቀባይነት ያለው ተብሎ በተማርከው ላይ በመመስረት ስራ፣ አጋር፣ አኗኗር ዘይቤ መርጠሃል። ግን አሁን ለመጀመሪያ ጊዜ ለራስ የመምረጥ እድል አለ፣ እና እዚህ የሚቀጥለው ትልቅ እንቅፋት ይመጣል፤ ስህተት የመስራት ፍርሃት። የሌሎች ሰዎችን መንገድ ስትከተል ቢያንስ ምን ማድረግ እንዳለበት ብቻ እያደረግህ ነበር። ግን ለራስህ ስትወስን እውነተኛ ህይወት መንገድ ስትጀምር ከውድቀት ሌላ የሚያውቅ የለም። ለዚህ ነው ብዙዎች እውነቱን ከተገነዘቡ በኋላ የህይወታቸውን ቁጥጥር ለመውሰድ የማይዳፈሩት። ግን እዚህ ዩንግ ሌላ ትምህርት ወደ ጨዋታ ያመጣል። የግለሰባዊ ሂደት ምቹ አይደለም። ቀላል እንዲሆን አልተነደፈም። ምክንያቱም በጣም የሚፈሩት መጋፈጥ፣ የምንቅባቸውን ውሸቶች ሁሉ መቃወም፣ አሮጌ አፍርሶ አዲስ ነገር መገንባት ነው። የሞትንና የዳግም መወለድ ሂደት ነው። እናም አንድ ሁሉም ደግሞ መወለድ የጨለማ ጊዜ ማለፍ ያካትታል። ግን ከዚያ ጨለማ ማዶ ያለውን ነገር አብዛኛው ሰው ሊለማመደው የማይችለው ነገር ነው። ፍጹም ነፃነት ስሜት ሌላው ከሚጠብቀው ጋር ለመስማማት መተግበር ስታቆም፣ በእውነት ከአንተ ጋር የሚስማማ ህይወት መገንባት ስትጀምር፣ አስደናቂ ነገር ይከሰታል። ጭንቀት ይጠፋል። መቼም የማይደርስ ነገርን የማሳደድ የማቋረጥ ስሜት ይሟሟል። የውጫዊ ማረጋገጫ አስፈላጊነት ክብደቱን ያጣል። ለመስማማት፣ ለመበቀል ዘፈቀደ ደረጃዎችን ለማሟላት ያለው አስቸኳይነት ይጠፋል እና በቦታው በጣም ኃይለኛ የሆነ ነገር ይታያል። በውጫዊ ሁኔታዎች፣ በስኬት በእውነት በጽድቅ ላይ የተመሰረተ ሰላም፣ በእውነት መሰረት እየኖርክ እንደሆነ ከማወቅ የሚመጣ ሰላም። ከመኖርና ከህይወት ከማስገደድና ከመምረጥ ከተነገሩ ቅጂ ከመሆን በጣም እውነተኛ ማንነትህን ከመሆን መካከል ያለው ልዩነት ነው። ግን እዚህ ማንም የማይነግርህ መጨረሻ ትልቅ ምስጢር አለ። ይህ ሂደት መጨረሻ የለውም። ደረስኩ ራሴን አገኘው አሁን ሙሉ በሙሉ ነፃ ነኝ የምትልበት ነጥብ የለም ምክንያቱም የግለሰባዊ ሂደት መዳረሻ አይደለም ጉዞ ነው እንጂ የእያንዳንዱ አዲስ ህይወት ምዕራፍ አዲስ ጭንብሎችን ያመጣል መስበር ያለብህን አዲስ ማንነት ንብርብሮች ይኖራሉ ማፍሰስ ያለብህ አዲስ እውነታ ይኖራሉ ማግኘት ያለብህ ነገሮች ይኖራሉ የሚቀረው ነገር አንዴ ከነቃህ ወደ እንቅልፍ መመለስ አትችልም። እናም ይህ ሁሉን ነገር ይለውጣል ምክንያቱም እውነተኛ ህይወት የሚጀምሩ በእውነት ማንነትህን ለመሆን ስትነድፍ እንደሆነ ስትረዳ ሁሉም ነገር በተለየ መንገድ ማየት ትጀምራለህ። ከፍርሃት ይልቅ ከግልጽኝነት ውሳኔዎች ማድረግ ትጀምራለህ። አንተ መሆን ያለብህን በሚሉ ሀሳቦች ብቻ ከነበሩት ይልቅ በእውነት ከድግግሞች ጋር የሚስማሙ ሰዎች በዙሪያ ማድረግ ትጀምራለህ። አለም በሚጥልብህ ነገር ከመገደድ ይልቅ በዓለም መኖርን ትጀምራለህ። እናም ይህን የምትነቁት ከህልም ውስጥ ከታሰሩት የሚሊዮን እውነተኛ ልዩነት ነው። ምክንያቱም በመጨረሻም በጣም አስፈላጊ ጥያቄ ህይወቴን ምን ላድርገው የሚለው ሳይሆን ምን መሆን እፈልጋለሁ የሚለው ነው። እናም በሐቀኝነት ለመመለስ ስትዳፈር፣ ሌላ ሁሉ በራሱ ቦታ ይወድቃል። አሁን ሁሉም ነገር በጣም ከባድ የሚሆንበት ጊዜ ነው። ምክንያቱም አሁን መመለስ እንደምትችል ታውቃለህ። ይህን እንደሰማ ውስጥ የሆነ ነገር እንደተቀየረ እንዳልተገነዘብክ መስማት አትችልም። አንዴ ካየኸው እንደገና ማየት አትችልም። ችላ ለማለት ትኩረት ለመሳብ ወደ ልምድ ውስጥ ለመግባትና ምንም እንዳልተለወጠ ለማስመሰል መሞከር ትችላለህ ግን በጥልቅ የሆነ ነገር ቀድሞውኑ ተሰብሯል። እናም ያ ስንጥቅ ለመሻገር እስክትደፍር ድረስ ብቻ ይበልጣል። ምክንያቱም በድንቁርና ከመኖር የከፋ ነገር ካለ ከነቃ በኋላ ምንም አለማድረግ ነው። እዚህ በጣም አስፈላጊ ክፍል አለ። ሁሉንም መልሶች ማግኘት አያስፈልግህም። ሁሉም ነገር ተስተካክሎ ልሃል ማለት አያስፈልግህም። የመጀመሪያው እርምጃ ብቻ መውሰድ ያስፈልጋል። የሚሰማህን ፍርሃት፣ እርግጠኛ ለመሆን ስህተት እሰራለሁ እንደሆነ የሚሰማ ስሜት፣ ይህ ሁሉ የሂደቱ አካል ነው። እናም አንድ ነገር ልንገራችሁ፣ ፍርሃት ካልተሰማ በእውነት ወደፊት እየሄድክ አይደለም፣ ምክንያቱም እድገት ሁል ጊዜ ምቾት አይሰጥም። ለውጥ ሁል ጊዜም ያማል። ለዚህ ነው በጣም ጥቂቶች እስከዚህ የሚደርሱት፣ ምክንያቱም አብዛኞቹ በትንተና ሽባነት ውስጥ ከማድረግ በፊት የማያቋርጥ እርግጠኝነት ፍለጋ ውስጥ ይጣበቃሉ። እርግጠኛነት ከመጀመር በፊት አይመጣም፣ በመንገድ ላይ ይመጣል። ስለዚህ ፈተናው ይሄ ነው፣ መጠበቅህን አቁም፣ ምልክት መፈለግህን አቁም፣ ፍቃድ መጠየቅህን አቁም። ሊያድን የሚመጣው ማንም የለም። ጊዜው አሁን ነው የሚልህን የሚመጣው ማንም የለም፣ ምክንያቱም ፍጹም ጊዜ የለም የሚወስንበት ጊዜ ብቻ አለ እና ያ ጊዜ አሁን ነው። ግን እዚህ ሌላ ወገን አለ። ዓለም መነቃቃትህን እንዲያጨበጭብ አትጠብቅ። ከምትጠብቀው ጋር ለመላቀቅ ስለደፈርክ እውቅና፣ ያለ ቅድመ ሁኔታ ድጋፍ ወይንም እንኳን ደስ አለ አትጠብቅ። ምክንያቱም በራስህ እውነት መኖር ስትጀምር አሁንም ለመድፈር የማይደፈሩ ስጋቶች ትሆናለህ። ይነቅፉሃል፣ እንድትጠራጠር ለማድረግ ይሞክራሉ። እናም ይህንን የሚያደርጉት አንተ ስለሆንክ አይደለም የለውጥ ሁኔታ የራሳቸውን አለመወሰን ስለሚያስታውሳቸው ነው። አንተ ወደፊት ስትሄድ የምታየው አሁንም እንደታሰሩ እንዲገነዘቡ ያደርጋቸዋል። ግን እዚያ ነው ጽኑ ሆነ መቆም ያለብህ። ያ መንገድ ለነሱ እንዳልሆነ ለአንተ እንደሆነ ማስታወስ አለብህ። ስለዚህ መጽደቅ አትፈልግ፣ ማረጋገጫ አትፈልግ፣ ፍቃድ አትጠይቅ። ምክንያቱም ማንነት መወሰን የሚችለው አንተ ብቻ ነህ። እና አሁን ውሳኔህን ያንተ ነው። ያደረግከውን ማድረግ ትችላለህ ወይንም ሙሉ በሙሉ በአዲስ አቅጣጫ መሄድ መጀመር ትችላለህ ግን ሁለተኛው አማራጭ ተመረጥክ ወደ እውነተኛ ህይወት የመጀመር እርምጃ ለመውሰድ ከወሰንክ ማስታወሻው ይህ ነው ዘግይቶ አያውቅም በጨለማ ውስጥም ምን ያህል ጊዜ ብታሳልፍ ያንተ ያልሆነ ማንነት ይዘህ ስንት ዓመት ብትኖር የሚያሳስበው ብቸኛው ጥያቄ ከአሁን በኋላ ምን ታደርጋል የሚለው ነው ምክንያቱም ህይወትህ አልተፈጸመም ቋሚ እድል የለም አስቀድሞ የተወሰነ ፍጻሜ የለም። የሚመጣው ነገር ሁሉ በአንተ ላይ የተመሰረተ ነው። ስለዚህ ንገረኝ፣ በእውነት መኖር ለመጀመር ዝግጁ ነህ? መነቃቃት ቀላል ነው። መልእክቱ በእውነት ማን እንደተረዳ፣ የመጀመሪያው እርምጃ ለመውሰድ ማን ዝግጁ እንደሆነ ማወቅ እፈልጋለሁ። እና ዛሬ የተነጋገርነውን ነገር ሁሉ ከአንተ ጋር የሚስማማ ከሆነ ሰብስክራይብ አድርግ፣ ምክንያቱም ይህ ገና ጅማሮ ነው። በሚቀጥለው ቪዲዮ እንገናኝ